አንዳንድ ሰዎች ሌብነት አስመርሮናል ሲሉ ሰንብተው፣ ውንብድና አስመርሮናል ሲሉ ሰንብተው፣ ከመንግስት ተቋማቶች ውስጥ እንዲህ አይነቶቹን ነገሮች ሰምተናል። መንግስት ተቋማቶች ውስጥ እንዲተፈጠሩ ምናምን ምናምን ብለው ሲለው ሲያላቅሱ ከርመው፣ እንዲህ አይነቱ እንደዛ አይነቱን ውንብድና የሚያከሽፍ ስራ ሲጀመር ደግሞ ደስ አይላቸውም። እንግልትን ጠልቶ እንግልት የሚቀንስ ስራ ሲሰራ ደግሞ ባልሰማ ባላየላሽ ማለት ልክ አይሆንም። መጉላላትን ጠልቶ መጉላላትን ሊያስቀር የሚችል ስራ ሲሰራ በልኳ አለመንገር ውለታ ቢስነት ነው። ኢትዮጵያ እጅግ ወደ ኋላ የቀረችበትን ዓለም እየሮጠና እየፈጠነ ያለበትን የቴክኖሎጂ መር መንገድ በመከተል ጠቅላይ ሚኒስትሩ እጅግ የተሻለ ስራዎችን እየሰሩ ይገኛሉ። ሰውየው ተቋም እየገነባ ነው። ሰውየው ተቋም እያረቀቀ ነው። ሰውየው ርቆ እየሄደ ነው እና እጅሬ ጫካ ገብተዋል። ይሄ ሁሉ ነገር ደግሞ የሚሰራው በጣም ይገርመኛል በውጊያ መሃል መሆኑ ነው። በውጊያ መሃል ብቻ አይደለም፣ በሰነፍ ውጊያ መሃል። በሰነፍ ውጊያ መሃል ብቻ አይደለም፣ በገልቱ ጉተታ መሃል። በገልቱ ጉተታ መሃል ብቻ አይደለም፣ በሌባ ባለ ክራባቶች መሃል። በሌባ ክራባቶች መሃል ብቻ አይደለም፣ በወንበዴ ባለቤቶች መሃል። በወንበዴ ባለቤቶች መሃል ብቻ አይደለም፣ በመደመር ፍልስፍና ውስጥ ለመደነባበር በተዳሩ የመደነባበር ሙሽሮችም መሃል መሆኑ ነው። ለአንዳንዶች አቢ መደመር እያለ ቀነሰን ይላሉ ለመቀነስ የተፈጠርክ ከሆነ ስኖ መልስ ኔ እሽሩሩ አልልም አልቀነሳችሁም እኮ ከእናንተ ጋር የመደመር ሐሳቡን ተወ ለምን ያው አስር ሲደመር በዜሮ ያው እስር ነው ስለዚህ ቅርብኝ የምትፈልገውን የምትታሰበውን መደረግ ያለባትን ሊደርስባት ያሰባትን ጨብጣት አለው ያላትን ደርስባት አለ ብሎ ያመናትን አድርጎ ሰርቶ የሚያሳይ ሰው እንደ ዶክተር አብይ ያለው ነው ሰላም ጤና ይስጥልን ውድ የዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ሆይ? አለን አለን። እኛ ዮሐንስ ኮነር ዛሬም ዳግም ተመልሶ መጥተዋል። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሆኖ የዶክተር አብይ ታላቁ ጅማሮ እንሆ። ታላቅ የምስራች ለብልጽግና ሌቦች ታላቁ መርዶ ተረድቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ታላቁን መንገድ ጀምረውታል። ታላቁን መንገድ ጀምረውታል። ከዛ በፊት ግን አንዲት አጠር ያለች መረጃ ሰጥቻችሁ ልለፍ። ከሰሞኑ በተለይ በፋኖ በኩል የፕሮፓጋንዳ ብልጫ መወሰዱን ተከትሎ በብርቱካን ጉዳይ ላይ ባላቸው ከፍተኛ የሆነ ኪሳራ የደረሰባቸውን ኪሳራ እንዲሁም ደግሞ የተበታተነውን ዲያስፖራ ወደ አንድ ለመመለስ በማሰብ ከፍተኛ የሆነ የሐሰት ፕሮፓጋንዳ ዘመቻ ሊጀምሩ እንደሆነ ከሁለት ቀናት በፊት በሰራ ነው የዮሐንስ ኮርነር ዘገባ ላይ አንስቼላችሁ ነበረ። እንግዲህ እነኚህ ሰዎች ከተባነነ ይቀራል እንኳን የሚባል የአራድዬ ቋንቋ አያውቁም ማለት፣ ከነቃን እንኳ አንገደድም ማለት። ከባነንም ባነንን ነው። የሆነ ነገር ከተባነነብህ ተባነነብህ ነው። ብዙ እዬዬ፣ ዋይዋይታ ምናን አያስፈልግም። እና ነቅተንም ባነንም፣ በቃ አውቀናል እያልናቸው ሰግጠው መጥተው ጂኖሳይድ የተፈጸመበት ስፍራ አለ ብለው እያለቀሱ ነው። እኛም አውቀናል፣ ጉርጓድ ምሰናል። እኛም ሰምተናል፣ ቀድመን ጆሮችንን ለውጠናል። እናንተ አፋን ለወጣችሁም፣ እናንተ ቃል አልቀየራችሁም፣ እናንተ የኪቦርዳችሁን ምንድን ነው የሚባለው ቃላት አጠቃቀም ሽፍት አላደረጋችሁም። እኛ ግን ባንናል እና ይህንን አይነት መሰል የሆኑ የሐሰት ፕሮፓጋንዳዎችን ብትመለከቱ እንዳትደናገጡ። ከሁለት ቀናት በፊት እንዳልኳችሁ እንደዛ ያለ ነው። በቃ አሁን ላይ ማድረግ የሚፈልጉት ይህን ነው። እጃቸው ላይ የቀረ ለመዋጊያ ስልት የሚሆን ለፕሮፓጋንዳ ብልጫ መያዣ የሚሆን የተበታተነ ዲያስፖራ ወደ አንድ የመለሱበት ሴራ እሱ ብቻ ነው። በቃ ፋኖ ፈንናለች። እኔ ምን እንደሚሻላት አላውቅም እና ከዛ አንጻር ውት ብዬ ወደ ዕለቱ አበይት ጉዳይ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ እኔ መቼስ እንደ ደስ ሚልኝ ሰሞኑን ስለ ሌባ ሳወራችሁ ነበር አይደል? ስለ ሌባ፣ ስለ ማጅራት መቺ፣ ስለ መንግሥታዊ ወንበድና ስናወራ ነበር። አሁን እነኝን መንግሥታዊ ወንበዴዎች ፈሬማ ሲያዙን ስራ የጀመረ ትልቅ ጅማሩ ብለን ልናነሳው የምንችለው ትልቅ ትልቅ ትልቅ ብስራትን የትዝታውን ሌልጅ አብይ አህመድ አሊ አብስረዋል። ብልጽግናዊ ባለቤቶች፣ ብልጽግናዊ ባለክራቫቶች፣ ብልጽግናዊ ማጅራት መቼዎች መርዶ ተረድተዋል። ይኸውም የመሶብ የአንድ ማዕከል አገልግሎት ነው በአንድ ጣራ አስራ ሁለት ተቋማት 41 አገልግሎቶችን ይሰጣሉ። ኢሚግሬሽንን ጨምሮ እንደ ጠቅላይ ሚኒስትሩ ገለጻና አገላለጽ እዚህ ድርጅት ውስጥ በተለይ ተቋማቱ አገልግሎቱን የሚሰጡት ዲጂታል በሆነ መልኩ መሆኑ ሙስናን በከፍተኛ ሁኔታ ይዋጋል። አንዳንድ ሰዎች ባለፈው ስለ ሌብነት ስናወራሽ ሌብነቱ አለ ብላችሁ እንደዚህ እንደዚህ ትላላችሁ? መፍትሄው ምንድን ነው? ለምን እንትን አይሉም ለምን እንትን አይሉም ይላሉ ሁሉም ሌቦች አይደሉም፣ ብልጽግና ውስጥ ያሉ ሰዎች። እንዲህ ስል ደግሞ እንትን እንዳትሉብኝ፣ ሁሉም ሳይሆን የተወሰኑት እና መዋጋት የምንችለው እንዲህ በእንዲህ ባሉ ስልቶች ነው። ይሄ ለብልጽግናዊ ማጅራት መቼዎች መንግስት ቢሮ ስለተቀጠሩ ሌቦች ትልቅ ትልቅ ዱብዳ ነው፣ ትልቅ ዱብዳ ነው። ምክንያቱም ሙስና የትም ዓለም አለ ሙስናን የምንዋጋው በቴክኖሎጂ በታገዘ መንገድ ካልሆነ መቼ ሰው ኤክስሬ አይደለን እኛ አንምረምር፣ ሲቲስካን አይደለን ውስጡን አናይ። ነገር ከባድ ነው እና ዶክተር አብይ በጣም ትልቁን ጅማሮ ነው የጀመሩት። ባይዘወይ እስከዛሬ ከተጀመሩት ተቋማቶች ከተጀመሩት ተቋማቶች ውስጥ ይሄኛው ከጊዜ ወደ ጊዜ መሻሻል እየተፈጠረ እንዳለ፣ ከጊዜ ወደ ጊዜ እየጨመርን እንዳለን፣ ከጊዜ ወደ ጊዜ ለለውጥ እየተጋን እንዳለን የሚያሳይ ነው። ባይ ዘ ወይ በዶክተር አብይ የተቋም ግንባታ ፍልስፍና ውስጥ ከምናያቸው ከባቢን መለወጥ ከምንለው እሳቤ ጋር ተያይዞ በዚህ ተቋም ውስጥ አሮጌ የነበረን ህንፃ ወደዚህ አይነት ሁነት መቀየር መቻሉ ትልቅ ድል ነው። ከዚህ ተቋም ጋር ተያይዞ ጠቅላይ ሚኒስትሩ የሰጡትን ማብራሪያ በጥቂቱ ተመልክተ ነው እንመለስ። የኢትዮጵያ ሕዝብ የተሰሩ ስራዎች ያደንቃል ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት ስድስት ሰባት ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው፣ ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። አሁን ዛሬ ጀምር ነው የመሶብ አገልግሎት። አስራ ሁለት ገደማ ተቋማት ከአርባ በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላውጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ፣ ገቢ መክፈል እችላለሁ፣ የባንክ አገልግሎት አለ፣ ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። እንግዲህ ሌብነት፣ ሙሰኝነት፣ ውንብድና ከባድ ችግር ሆኖብናል። አንዱ ቢሄድ ሌላ ጅብ ይመጣል እንጂ ጅብ ያልሆነ አይመጣም። ሁሉንም እያልኩ አይደለም። አንዳንድ ሰዎች ሌብነት አስመርሮናል ሲሉ ሰንብተው ውንብድና አስመርሮናል ሲሉ ሰንብተው ከመንግስት ተቋማቶች ውስጥ እንዲህ አይነቶቹን ነገሮች ሰምተናል። መንግስት ተቋማቶች ውስጥ እንዲተፈጠሩ ምናምናም ብለው ሲለው ሲያላቅሱ ከርመው እንዲህ አይነቱ እንደዚ አይነቱን ውንብድና የሚያከሽፍ ስራ ሲጀመር ደግሞ ደስ አይላቸውም። ቴንኪው ሲሉ አንመለከታቸውም። ጥሩ ጅማሬው ነው ሲሉ አናያቸውም። እነሱ እንዲያወድሱ፣ እነሱ እንዲያመሰግኑ፣ እነሱ ጎሽ እንዲሉ፣ እኛ እንድናጨበጭብ፣ እኛ ጎሽ እንድንል ምናም ብሎ የሚሰራ መንግስት የለም ግን አትሊስት ያተዛዝባል ያተዛዝባል። ይህ ትልቅ ትልቅ ጅማሮ ነው። በኢትዮጵያ ተቋም ግንባታ ታሪክ ውስጥ ጠቅላይ ሚኒስትር ዐብይ አህመድ በሰባት ዓመታት ውስጥ የገነቡትን ዘመናዊ ተቋም ያህል በከፍተኛ ልህቀት ዓለም በደረሰበት ደረጃ ተወዳዳሪነት ያለው ተቋማትና ኢንስቲትሽን ቢውልድ በማድረግ ረገድ እሳቸውን የሚገዳደራቸው መሪ ይኖራል ብዬ አላምንም። አለ ብሎ የሚያምን ማስረጃ ይዞ መምጣት ይችላል። ኢትዮጵያ እጅግ ወደኋላ የቀረችበትን ዓለም እየሮጠና እየፈጠነ ያለበትን የቴክኖሎጂ መር መንገድ በመከተል ጠቅላይ ሚኒስትሩ እጅግ የተሻለ ስራዎችን እየሰሩ ይገኛሉ። አሁን ይሄ ብልጼዎች አይመቻቸውም። አንዳንድ ብልጼዎች አይመቻቸውም። ሙዳቸው አይደለም እንደምታውቁት ነው አይመቻቸው ኢትዮጵያ ውስጥ መረጋጋት እንዳይሰፍን ከሚፈልጉ ሰዎች መካከል አንዳንዶቹ ብልጽግናዊ ሌባ ናቸው። ምክንያቱም እየተረጋጋ ቀን ቀንድ ቀንዷን እያለ እንደሚያባረራት ታውቃለች። ሁሏም ቀንድ ቀንዷን እያለ እንደሚያባራት በደንብ ታውቃለች። እና ያንን ስለምታውቅ እያዳሜ ምን ታደርጋለች? ግጭት ስፖንሰር ታደረጋለች። ብጥብጥ ስፖንሰር ታደረጋለች። ጠዋት ጠዋት ብልጽግና ናት፣ ማታ ማታ ደግሞ የብልግና ፓርቲ አባል ናት። ይሄ ትክክል አይደለም። እነኛ አይነቶቹን ሰዎች የምንገዳደረው፣ የምንዋጋው፣ የምናስጥለው በዚህ ረገድ ነው። ሰውየው ተቋም እየገነባ ነው። ሰውየው ተቋም እያረቀቀ ነው። ሰውየው ርቆ እየሄደ ነው እና ጅሬ ጫካ ገብተዋል አሁንም በጫካ ፖለቲካ ሀገር ያተራምሳሉ፣ ሀገር ያምሳሉ። አሁንም ለሆነ ሀገር ተላላኪ ሆነው ኢትዮጵያን ለማፍረስ ነው የሚሰሩት። አንድ አስረግጬ የምነግራችሁ ነገር ይሄ ጠቅላይ ሚኒስትሩ የጀመሩት የመሶብ ማዕከል በጣም ብዙ ሌቦችን መሶባቸውን የሚቀማ እንጀራ የሚያሳጣ ጦማቸውን የሚያሳድራቸው ነው የሚሆነው እንደ ቀላል አሁን ነጋሪ ጠፍቶ አስረጂ ጠፍቶ እንደ ቀላል እያየናቸው ያሉ ተቋማቶች ተራ ተቋማቶች አይደሉም። የፋይዳ ይሄ የዲጂታል መታወቂያውን ጨምሮ በጣም የሚገርመኝ ደግሞ አብዛኞቹ በዐብይ አህመድ መንገድ ውስጥ ቀድመው የተወጠኑ ቀድሞ የታሰቡ ቀድሞ ጠቅላይ ሚኒስትሩ አእምሮ ላይ ቀድሞ ጠቅላይ ሚኒስትሩ ጭንቅላት ላይ ያሉ መሆናቸው የነበሩ ናቸው የታሰቡ ናቸው። አዲስ አይደሉም፣ አዲስ አይደሉም። ባለጻፋት ንግድና ቀጠና የትስስር ውስጥም ባለፉት ጊዜያቶች የተሰሩት ማዕከላት የቀደሙ ህልሞች ናቸው። ሀገር የምትገነባው በተቋማት ግንባታ ውስጥ ነው፣ ሲስተም በመዘርጋት ውስጥ ነው። ሲስተም የለም የሚሉ ሌቦቻችን አሁን እንግዲህ ሲስተም እየተዘረጋ ነው። በስተመጨረሻ ላይ ምን እንደሚሆኑ አብረን የምናየው ይሆናል። አብረን የምንመለከተው ይሆናል። አብዛኛዎቹ ይሄ ጅማሮች በጣም ብዙ ጡቦች የተጣሉበት የሰባት ዓመት የማይመስሉ ድሎች የተመዘገቡበት ነው። እነኝ ዶክተር አብይ ሰባት ዓመታት በእነ ሰባት ዓመታት የተጀመሩትን ተቋማቶች እስቲ መለስ ብላችሁ ቁጠሯቸው። አርቲፊሻል ኢንተለጀንስን ጨምሮ ዓለም እየሄደበትና ዓለም እየሮጠበት ያለውን ርቀት መሰረት ያደረገ አካሄድ ላይ ነው እየተሰራ ያለው። አራት ኪሎ ስራ ላይ ነው፣ ሩጫ ላይ ነው፣ በደንብ እየሮጠ ነው። ይሄ ሁሉ ነገር ደግሞ የሚሰራው በጣም ይገርመኛል፣ በውጊያ መሀል መሆኑ ነው። በውጊያ መሃል ብቻ አይደለም፣ በሰነፍ ውጊያ መሃል። በሰነፍ ውጊያ መሃል ብቻ አይደለም፣ በገልቱ ጉተታ መሃል። በገልቱ ጉተታ መሃል ብቻ አይደለም፣ በሌባ ባለ ክራባቶች መሃል። በሌባ ክራባቶች መሃል ብቻ አይደለም፣ በወንበዴ ባለቤቶችም መሃል። በወንበዴ ባለቤቶችም መሃል ብቻ አይደለም፣ በመደመር ፍልስፍና ውስጥ ለመደነባበር በተዳሩ የመደነባበር ሙሽሮችም መሃል መሆኑን አሁኔ መሶብ የሚባለው በመሶብ ውስጥ የተካተተው እንትኑ ተቋሙ የመደመርን ፍልስፍናም ያየንበት መደመር ተረስተዋል። መደመር እንትን አላለም። መደመር መንገድ ነው። መደመር ሀሳብ ነው። መደመር ተጽፎ ተነቦ በቋንቋችን ልክ ተሰርቶ በልካችን የተደወረ እሳቤ ነው። ወደ ድክም ጣላ ፈለክም አልፈለክም፣ መደመርን በተቋም ግንባታ፣ መደመርን በዕለት ተዕለት የኢትዮጵያ ፖለቲካ ሕይወት ውስጥ ያዋል። አንዳንዶች አብይ መደነብ መደመር እያለ ቀነሰን ይላሉ። ለመቀነስ የተፈጠርክ ከሆነ ስኖ መልስ ኔ እሹሩሩ አልልም። መደመር እያለ ቀነሰን፣ አስር ሲደመር ዜሮ ያው አስር ነው አስር ሲደመር ዜሮ ያ አስር ነው። እኩል ይሆናል አስር ለሚሆን ድምር ከዜሮ ከዜሮ ጋር ማን ሲደመር ታይታቃል? ከዜሮ ጋር ይደመር ነው። አልቀነሳችሁም እኮ ከእናንተ ጋር የመደመር ሀሳቡን ተዋል። ለምን ያው አስር ሲደመር በዜሮ ያው አስር ነው። ስለዚህ ቅርብኝ ሸክም ነው የሚሆኑብኝ፣ ሸክም ነው የሚሆኑብኝ ለሸክም ለሸክም ያሉኝ ይበቁኛል። አንዳንድ ብልጼዎች ባይዘው የሸክምነታችሁን ማመን አለባችሁ። ስታምኑ አሪፍ ነው፣ ስታምኑ አሪፍ ነው። የሀሳብ ሸክም፣ የድርጅት ሸክም፣ የተቋም ሸክም እንኳን አይደለም የማትመሩትን የሀገር ውስጥ ያለ ተቋም ልታውቁ እንኳን አይደለም የፓርቲያችሁን ሪዮት አለም ልትመሩ ምናምን ይቀርን እምትመሩትን ተቋም የማታውቁ ሰዎች አላችሁ። የተቋማችሁ ሀሳብ ምንድን ነው አታውቁም። አይናችሁን አስሬ በራችሁ ላይ የጻፋችሁትን ተልእኮ፣ ራእይ ምናምን የሚል የምለጥፉትን ነገር ወስጄ ባሳያችሁ እራሱ አታውቁትም። እስቲ ምንድነው ተልእኮ ነገሬን ብትል ላታቅ የምትችል ተቋም መሪዎች ልኖር ትችላላችሁ። ለምን አይባረሩም የሚሉ ሰዎች አሉ። እንዲያ ቢሆንማ ዝም አዎ፣ ገብቷችኋል። አሁን ማለት የፈለኩት የገባው ካለ እኔ ማለት የፈለግኩት እሱ እሱን ነው። እኔ ነገር ይገንብኛል። ስለመደመር ሲወራ፣ ስለመደነባበር ስለ ተቋም ግንባታ ሲወራ፣ ስለ ሀገር መናድ ስለ ሲስተም ዝርጋታ ሲወራ፣ ስለ ሲስተም መቁረጥ በሚያወሩ ሰዎች መሀል እየተሰሩ ያሉ የታሪክ ጅማሮች ሊበረታቱ ይገባል። ሌባ ጠልቶ ሌባ ሊያጠፋ የሚችል ስራ ሲሰራም ጆሮ ዳባ ልበስ ብሎ አይሆንም። እንግልትን ጠልቶ እንግልት የሚቀንስ ስራ ሲሰራ ደግሞ ባልሰማ ባላየ ላሽ ማለት ልክ አይሆንም። መጉላላትን ጠልቶ መጉላላትን ሊያስቀር የሚችል ስራ ሲሰራ በልኩ አለመንገር ውለታ ቢስነት ነው። እንደው አብይ ስላደረገው ብቻ ደማችሁ የሚፈላ እኔ ቆይ ያስቀኛል። እኔ በልጅነታችሁ ቆሎ ቀምቷችሁ ይሁን እንደው ዝቅ ብሎ ሲያናግራችሁ የቆሎ ጓደኛችሁ መስሏችሁ ይሁን ባይገባኝም፣ እንዴው ቶክሲክ ሪሌሽንሽፕ ከአብይ ጋር ያላችሁ ሰዎች አላችሁ። ሚስት ወጧ ቢጓጉልባት አብይን ያጓጎሎ የምትል ከባድ ነው ይሄ። በሰማኒያ ዓመት እማዬ ይሄ ወጥ ጨምሪልኝ እያልክ ቤት ደቅ ብለ በአርባ ምናምን አመቱ ስንት መከራይቶ ስልጣን ላይ የመጣ ሰው ላይ ሴራ ትጎነጉናል። አይደብርም? እንዲ አርፎ ወጡን አታስጨምርም? እን ወጡን ከማስጨመር አይደለም ትግሌ ሰው የሆን ትሆ ወጡን አስጨምር እንዴ ቤቱ ቁጭ ብሎ በኪቦርድ እየተዋጋ ሃኒ ወጥ ጭማሪ እያለ ወጡን እየጠጣ እዚህ የመጣ የሚሰራ ሰው ላይ ያለቅሳል። አድብ ማፊ ሙሽኪላ አድብ አድብ ላላላ ብሏል። እናቺ መሶብ የምትባለው ተቋም ብዙ መሶባቸውን የምትነጥቃቸው ሰዎች አሉ። ደግ አደርጋችሁ ሰይ ሰይ ሰይ ሰይ ጥሩ ነው። ይሄ ታላቅ ጅማሮ ነው። ሰሞኑን እኔ ስለሌባ ስለአወራ ስለነበረ ደስ ያለኝ ደስ ሲሆን እኔ ከዶክተር አብይ ጋር የሚቆመው ስለማያሳፍሩኝ ነው። በይዞኝ አያሳፍሩኝም። በቃ የሆነ ቀን ላይ የሆነ ቀን ያልካትን ነገር አያሳፍሩም። ሲያረጉታቸዋል። ቃላቸውን አይበሉም። አይወሸክቱም። እንደነ ከሌ እ ሲሉ አታገኛቸውም። ኦን ፖይንት፣ ኦን ታይም፣ ኦን ታርጌት። የምትፈልገውን፣ የምትታሰበውን፣ መደረግ ያለባትን፣ ሊደርስባት ያሰባትን ጨብጣት አለሁ ያላትን ደርስባት አለሁ ብሎ ያመናትን አድርጎ ሰርቶ የሚያሳይ ሰው እንደ ዶክተር አብይ ያለው ነው። ፓርቲያቸውም መንቃት አለበት። በደንብ ጥሩ ነው። እኔ አንዳንድ ሰው እንዲህ ስትል በተግና የሌላ ፓርቲ አባለ ወይ በተግና እንደሱ ነው የምለው

ምንም ማረጋቸዋል ተነፈስኩትን ሳይባል አይታ አይገባቸውም ብዬ ያስፈቷታል። እጭ አንዱ ለጨዋታ ነው። ግን እንዲህ አይነቱ ነገር ለአዲስቷ ኢትዮጵያ ብስራት፣ ለመፃ ኢትዮጵያ ተስፋ፣ ለሚቀጥለው ትውልድ ደግሞ ጅማሮ ትልቁ ጽናትን የያዘ ነው። እና ለእንዲህ አይነቱ ጅማሬዎች እጅነሳለን እናመሰግናቸዋለን ክቡር ጠቅላይ ሚኒስትሩን። እኔ ግን ሁሌም እንደምለው እንደማይለወጥ ውድ ቃል አደየስ ትውልድ አደየስ ተስፋ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። እደግመዋለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው ቸርቆዩ